ኢትዮጵያ በተፈጥሮ ሀብት እጅጉን የታደለች ሀገር እንደሆነች ተደጋግሞ ይነሳላታል። ታዲያ ከዚህ የተፈጥሮ ሀብቶቿ መካከል ለይታ ማውጣት ወይም ደግሞ ማወቅ የቻለችው ከ10 እስከ 15 በመቶ ያለውን ብቻ ነው። ታዲያ በዚህ ከ10 እስከ 15 በመቶ ያለውን ለይታ በማግኘቷ ብቻ ደግሞ እያገኘች ያለችው ጥቅም ቀላል የሚባል አይደለም። ዘርፉ እስከ ዛሬ ድረስ ትኩረት በመነፈጉ ሳቢያ ኢትዮጵያ በርካታ ቢሊዮን ዶላሮችን እንድታጣም ጭምር ምክንያት እንደሆነ ባለሙያዎች ያነሳሉ። ኢትዮጵያም ዛሬም ድረስ ደግሞ ጥሬ ማዕድናትን ወደ ውጭ ገበያ እየላከች ነው የምትገኘው። ይህ ዘርፍ አሁን ባለበት ደረጃ እንኳን ቢሆን ለ14 ሚሊዮን ዜጎች የሥራ ዕድልን እንዲፈጠር ይጠበቃል። ይህ በ10 ዓመቱ የልማት እቅድ ላይ የተቀመጠ ነው። እንደ ሀገር ከተሰሩ የሪፎርም ስራዎች በኋላ ኢትዮጵያ በማዕድኑ ዘርፍ በርካታ ለውጦችን እያመጣች ትገኛለች። ለዚህም ለኢንዱስትሪ ግባት የሚውሉ የማዕድን ዘርፉን ብንመለከት፣ የጌጣጌጥና ወርቅ ምርቶችን በዚህ በማዕድን ዘርፍ ውስጥ ብንመለከታቸው እየመጣ ያለውን ለውጥ በጉላይ ያሳዩናል። ለምሳሌ ያክል የወርቅ ምርትን እናንሳ። ኢትዮጵያ በ2017 በጀት ዓመት ወደ 37 ቶን የወርቅ ምርትን ወደ ውጭ ገበያ ልካ ከ3.5 ቢሊዮን ዶላር በላይ ገቢን ማግኘት ትችላለች። ይህ በባለፉት ዓመታት ኢትዮጵያ ከጠቅላላ ምርቶቿ ወደ ውጭ ልካ ከምታገኘው ገቢ ጋር የሚገዳደር ነው። የ2018 ዓመተ ምህረት የመጀመሪያ ሩብ ዓመትን ብንመለከተው ራሱ ከ114 ቶን በላይ የወርቅ ምርትን ወደ ውጭ ልካለች። ይህ በዘንድሮም ዓመት ዘርፉ ያለውን መነቃቃት በጉልህ የሚያሳይ ነው። የኦፓልን ምርት እንኳን ብንመለከት ለጌጣጌጥ መስሪያ የሚውለው የኦፓል ማዕድን እንኳን ብንመለከት ኢትዮጵያ በዓመት ከሁለት ሚሊዮን ዶላር በላይ ገቢን እያገኘችበት ትገኛለች። ታዲያ ኢትዮጵያ በዘርፉ እያደረገቻቸው ባሉ ስራዎች የተነሳም እስከ ዛሬ ድረስ በአንዳንድ አካባቢዎች ብቻ ተወስነው የነበሩ ማዕድናት በሌሎችም አካባቢዎች ጭምር እየተገኙ ይገኛሉ። ለዚህ የብረትን ማዕድን ማንሳት እንችላለን። ይህ አይረንኮር የምንለው ወይም ደግሞ የብረት ማዕድን በተለያዩ አካባቢዎች ላይ እየተገኘ እንደሆነ መረጃዎችን እየሰማ እንገኛለን። ለዚህም ጥናቶች በትልቁ ማሳያ ናቸው። በአማራ ክልል፣ ቤኒሻንጉልና እንዲሁም ሌሎች ክልሎች ላይ ጭምር ይህ የአይረን ኦር ወይም የብረት ማዕድን ስለመኖሩ ተረጋግጧል። ከዛ ባሻገር ለተለያዩ የኤሌክትሮኒክስ ዲቫይሶች ወይም ደግሞ ቁሶች መስሪያነት ወይም ደግሞ አገልግሎት ላይ የሚውለው የኮፐር ምርትም በተለያዩ አካባቢዎች ላይ በስፋት እየተገኘ ይገኛል። ይህ በማዕድን ዘርፉ ኢትዮጵያ እየሰራቻቸው ባሉ የሪፎርም ስራዎች ሳቢያ እየመጡ ያሉ ለውጦችን በጉልህ የሚያሳይ ነው። ሌላው የዘርፉ ትሩፋት ደግሞ በሶማሌ ክልል የተገነባው በአመት 111 ሚሊዮን ኪዩቢክ ሜትር ማምረት ጋዝ ማምረት የተፈጥሮ ጋዝ ማምረት የሚችለው የጋዝ ፕሮጀክት ነው። ይህ እንግዲህ ኢትዮጵያ አላት እምቃቅም ውስጥ የተወሰኑ ነው ማለት እንችላለን። ከዛ ባሻገር እንግዲህ ይህ የመጀመሪያው ዙር ይፋ ሲደረግ ሌላ የመሰረት ድንጋይ የተቀመጠለት ደግሞ ሁለተኛው ዙር 33 ቢሊዮን ኪዩቢክ የተፈጥሮ ጋዝ ማውጣት የሚችለው ሁለተኛው ፕሮጀክት ደግሞ ይጠቀሳል። ይህ እንግዲህ ኢትዮጵያ በዘርፉ በጥናት ካገኘቻቸው በወስኖቹ ላይ በሰራቻቸው ስራዎች ብቻ የተገኘ ውጤት ነው። በዚህ ዘርፍ ላይ በቀጣይ በርካታ ስራዎች እንደሚሰሩ ይጠበቃል። መንግስትም ለዚህ ቁርጠኛ የሆኑ ተግባራትን እያከናወነ ይገኛል።